ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች። ሰላም ጤና ይስጥልኝ ውድ የስን ዩቲዩብ ተከታታዮች፣ ያልተነበቡት ገጾች በሚል ርዕስ የቤተሰብ ጉዳይ ላይ የሚያተኩሩ ፕሮግራሞችን ይዘን መጥተናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ያ አሁን የባህልና ቱሪዝም ስራ ነው አይደለም? እሱ ነው ባህል እየጠፋ ነው፣ ትውልድን የሚያንጽ ስራ እየተሰራ አይደለም ብሎ ኢቭን ሰሪዎቹን ብቻ አይደለም ቴሌቪዥን ጣቢያውንም መጠየቅ ያለበት እሱ ነው። አሁን ወደ ቴሌቪዥን ጣቢያ እንመለስ። ቴሌቪዥን ጣቢያዎች እያንዳንዱን ክሊፕ ስትለቁ አምናችሁበት ነው ወይስ ካልለቀኩለት ካልተቀበትኩት ያን ክሊፕ ተወቃሽ ያደርገኛል ብላችሁ ነው? አገር ከምታጠፉ አንድ ሰው ቢወቅሳችሁ አይሻለም? ለምን አገር ይጠፋል በእናንተ ሀገር ማጥፋት ማለት ፖለቲካ መንካት ብቻ ነው አይደል? ከመንግስት መጋጨት። ትውልድ እያጠፋችሁ ነው። ትውልድ እያቀጨጫችሁ ነው። ባህሉ እንዳያቅ፣ እምነት እንዳይኖረው እያደረገ እነኛ ሰዎች እሺ ጭንቅላታቸውን ከሸጡ ያን ክሊፕ ይስሩት ያን ሙዚቃ ይስሩት። ግን እናንተ ደግሞ ኖ፣ ይሄ ታሪክ የለውም ባህል የለውም እንደዚህ አይነት ራቁትም ያስኬድ ባህልኛ የለንም እምነታችንም ከእምነትም አንፃር አታጋጩን። ከእምነት አይፈቅድን ባህላችንንም አይፈቅድልንም? የኛ ባህል የሚደግፈው ስራ አይደለም። ስለዚህ ሀገር ልናነጽ ሀገር ልንጠቅም ስለቆምን አንቀበልም በሉ። ስቲክ የምትመጣውን ማስታወቂያ ብቻ አታባሩ። ብር የትም አያደርሳት፣ ስራ ግን ነገን ያሻግራችኋል ዛሬ የሰራችሁት? እያንዳንዱ ቴሌቪዥን ጣቢያ ተወቃሽ ነው። ስንት ቴሌቪዥን ጣቢያ ነው ያለን በጣም ብዙ። ሁሉም ላይ ግን እነኛ ክሊፖች ይተላለፋሉ፣ ሁሉም በሚባል ደረጃ። ለምን ማሰቢያ ጭንቅላት አለን ሁላችን? ከማስታወቂያ የምናገኘውም ገቢ ብቻ ካባረርን ትውልድ እናጣና፣ ያለ ትውልድ ብሩ ደግሞ ምንም አያደርግላችሁ። ነገ ጠዋት ተወቃሽ ናችሁ። ሪከርድ የተደረገ ነገር ነው፣ የትም አይሄድም። ዛሬ ያስተላለፍከው ክሊፕ ያራቁቱን ሆነ ነገ ጠዋት ፈጣሪ ይረዳንና ኢትዮጵያን የሚደግፍ ኢትዮጵያን የሚመስል መንግስት ይሰጠንና ይህ ነገር ከዚህ በኋላ እንዳይተላለፍ ሲባል አስተላልፈዋል። ሪከርድ አርጎ የተቀመጠ ነገር ስለሆነ ምን ሆኝን ያስተላለፍኩት ብለህ ነገ ራስን የምትወቅስበትን ስራ አትስራ። የሚጠቅም ስራ ስራ። ከጥቂት የቴሌቪዥን ጣቢያዎች ውጪ፣ እነሱም ሁለት ሶስት አይሆኑም፣ በሙሉ ያስተላልፉ እንዲሁ ክሊፑን ሁሉ አብረው ወጥተው ቢሰሩ ደስ ይላቸው። የነሱ አሻራ ቢኖርበት ለምን የሚዲያ አጋር ከሌ ብሎ ለመውጣት እዛ ጋር እስክሪኑ ላይ ስማቸውን ይጻ። ለምን ለምን አገር የሚጠቅም ስራ አንሰራም? እኛ እኛኮ በእጃችን ላይ ነው ያለው፣ ትውልዱ በእጃችን ላይ። ለአንድ ማህበረሰብ እድገት የእናንተ ትልቅ ጉል ሚና አለው። እቤቱ ደርሳችሁ ያስተማራል። ግን አሁን ያን እያደረጋችሁ ነው ወይ ነው የኔ ጥያቄ። አይደለም በግልጽ ወቀሳችኋል፣ ሁላችሁ። እኔ ይሄን አላስተላልፍ፣ ይሄ እኔን አይመጥንም። የወቀስካቸው ውስጥ የለውበትን በሉ። ምን አይነት ክሊፕ ነው እየለቀክ ያለው? እያንዳንዳችሁ ከሚሰሩት ውጪ እናንተ የምታስተላልፉትን ትልቅ ድርሻ አለባችሁ። መንግስት እስኪከለክላችሁ አታድርጉ። መንግስት መቼም አይከለክላችሁም ለምን በስልጣኑ አልመጣችሁበትም ምን አገባው ትውልድ ግራ ቢጋባ እሱ ምን ቸገረው በስልጣኑ ብቻ አይምጡበት አሁን አሁን የሚመጡት ነገስታት የሚቆዩባትን እድሜ ብቻ እንጂ የሚቆጥሩት ስለ ሌላ ነገር አይደል በስልጣናቸው አትምጣ ሰላሳ አመት ከቆየ ሰላሳ ዓመት ቆየው ኢትዮጵያን ገዛው ለማለት ነው እንጂ በዛ ሰላሳ አመት ውስጥ ግን ምን አይነት ባህል እምነት ታሪክ ነበረ ምን አይነት እምነት ያለው ልጅ ነው ያፈራሁት? ታሪኩን ጠባቂ ነው ወይ? ኢትዮጵያ ኢትዮጵያ የሚሸት ትውልድ ነበረ ወይ? እነኛ እኔ በገዛውበት ሰላሳ አመት ብሎ ራሱን አይጠይቅም። ሰላሳ ዓመት ገዛ የምትባለው ብቻ እና እከሌን የሰራው እንዲባል እዛች ጋር የሆነች ኮለን ያቆሙ፣ ይሄ ማን የሰራው እከሌ፣ ያኔ ደስ ይለዋል። ከግዑዙ ነገር ይልቅ የሚንቀሳቀሰው ላይ ለመስራት ጥረት ያያል። የሚንቀሳቀሰውን ነብስ ያለውን አጥፍቶ ነብስ የሌለው ነገር ያስቀምጣል። ስለዚህ ከመንግስት አጠብቁ። አንተ ለአንተ መንግስት እሆናለን። አንተ አንተ ላይ ስልጣን አለ። አይምሮህ የሚፈቅደውን ብቻ አድርግ እንጂ ለፖለቲከኞች እንዲ እንዲ እንዲ አትበል። ሲመጡ እሱ አይደለም ከተወቃሽነት አያድንም አይ እዚሁ እኮ ጫና ስለነበረብን መንግስት እንደዚህ ስለሚለን እንደዚህ ባናረግ እንዲህ እንጠየቃለን እንዲህ በብሄር እንዲህ በፖለቲካ እንደዚህ በምናምን የኔን ተወው፣ እውነት ታወጣለች። እንዲህ እንዲህ እንዲህ አትተጣጣ። የከሌን ብሄር ክሊፕ ባለቅለት የኔን ብሄር ጠልቶ ነው የኔን እንትን ጠልቶ ነው ይለኛል። ይበለ የሰራው ነገር ታሪክ አለው ወይ ባህል አለው ወይ እምነቴ ይፈቅዳል ወይ ሱላስ የትኛው እምነት ነው ራቁትህን የሚድልህ ሂድ የሚልህ? ስልምና ሆነ ወይስ ክርስትና የትኛው ነው? ስለዚህ የሚደግፍህ የለም። እምነት አይደግፍህም፣ እያስተላለፍክ ያለውን ባህል አይደግፍህም፣ ታሪክም አይደግፍህም። የሚደግፍህ ክሊፑን ያመጣው ሰው ብቻ ነው። ምን ሆነ ነው? አንድ ሰው ገደል ሲገባ አንተም አብረህ ገደል ትገባለህ? እባካችሁ፣ እባካችሁ፣ እባካ ሀገርን አናጥፋ። የቴሌቪዥን ጣቢያዎች መልእክቱ ይሄ ለእናንተ ነው ሀገርን ከሚያጠፉት ጋር አንሰለፍ ሀገርን ማጥፋት ማለት መሳሪያ መምዘዝ አይደለም ባህል እምነት ታሪክ እነኝን የሚቃረን ነገር ከሰራህ አገር እያጠፋህ ነው ጥበብ ትልቅ ፓወር አላት ከመሳሪያ በላይ መሳሪያ እንዲህ ብለ ሽል ብለ ሊያልፍ ይችላል በዚህ ጋር እዚህ ጋር ሊመታ ይመጣ እንዲካልክ በዚህ ጋር ሊያልፍ ይችላል ጥበብ አታልፍ እንዲማልክ እንዲማልክ ጥበብ ቀጥታ ነው የምትገባው፣ ትገባለች ቀጥታ። ስለዚህ እናንተ አሁን ከባድ መሳሪያ ሰው ላይ የደቀነ አካል ናችሁ። ሰውየውን አልሳሳለትም የታባቱ ካልክ ትተኩሰዋለ፣ ትገለዋለ። ማዳን ከፈለክ ግን ምላጩን አትስብ። እንደዛ ናችሁ። ስለዚህ እባካችሁ ለትውልድ አስቡ። የምትመጣውን ሽርፍራፊ ሳንቲም ብቻ አትልቀሙ። በፊት በፊት ትንሽ ጥንቃቄ ይደረግና መመረጥ ተጀምሮ ነበር። አሁን ግን በዚህ 10 15 ዓመት ውስጥ የሚለቀቁ ክሊፖች፣ በዚህ 20 ዓመት ውስጥ የሚለቀቁ ክሊፖች በተለይ እንዲሁ 15 ዓመት እንኳን አይሞላው ቴክኖሎጂው እያገዘን በመጣ ቁጥር እኛ እየተበላሸን መጣን እየጠፋን በቅያም ብር እንትን ለማለት ነው። ይሄም ብር ብር ብር ብር ልጅ ትወልዳለህ እኮ። የኔ ልጅ ብቻ አይደለም ያየው፣ የአንተም ልጅ ያየዋል። ቴሌቪዥኑን ብቆልፍበት በስልክ ያየዋል። ስልክ ብትከለክለው አንተ በጓደኛ ስልክ ያየዋል። ምንም አታመልጥ። ስለዚህ አገርን ሊያጠፉ ከተነሱ እንግዲህ ምናልባት እነኚህ ጥበበኞች ሳያውቁ ነው እንጂ አውቀው አይደለም ጥበበኛ ሳይሆኑ ጥበበኛ ነን ብለው ቦታው ላይ ስለተቀመጡ ነው እንደዚህ እየተደናበሩ ያሉት። ልትመልሳቸው ይገባል። አንድ ክሊፕ ስትመልስ እኮ ሁለተኛ ክሊፕ ይዞ አይመጣልን። የሚያዘው ስትመልስ ትነግረዋለ ነው ይሄን አልፈልግም ብቻ አይደለም ቁጭ አድርገው ስቱዲዮ ይሄ ይሄ ይሄ ይሄ ከባህል አንጻር ከእምነት አንጻር ከታሪክ አንጻር አያስኬድም። እኔ ደግሞ ትውልድን የሚያጠፋ ነገር ወይም ትውልድን የሚያሳስብ ነገር አላስተላለፈም የመለስኩብህ ይሄ ይሄ ይሄ በእኛ ጣቢያ ስለማይለቀቅ ነው። የእኛ ጣቢያ እንደሌላው አይደለም ብለህ መልስ። አንተን አይቶ ያኛውም ካንተ ይማራል። አንተ ከሱ ከምትማር እሱ ካንተ እንዲማር አድርግ። ከሱ እማራለሁ ብለህ ስጠብቀው እሱ ራሱ ሞቶ ታገኛለህ። ልጆች ላይ እንስራ ስንል እነኚህ ሁሉ ነገሮች አሉ። ዳቦ ብቻ አይደለም። ብዙ ነገሮቻችን ልጆችን የሚያነጹ ሳይሆን የሚያጠፉ ናቸው። እዚህ ነገር ላይ በመስማት በማየት ነገሮችን በማድረግና ጥያቄ እና መልስ ያስተምራቸዋል ይላል። በማየት በመስማት ነገሮችን በማድረግ ጥያቄና መልሶችን ከሚያገኙት ነገር ይማራሉ ልጆች። ስለዚህ በማየት ስንል ምን አይነት ቴሌቪዥን ነው እያሳየዋቸው ያለ ልጆቼን ይመጥናሉ ወይ? ትውልድን ይመጥናሉ ወይ? ለማሰብ ነገሮችን በማድረግ ልጅህ ሲጫወት ምን እያደረገ ነው የሚጫወተው? የሚጫወትባቸው መጫወቻዎች ምን አይነት ናቸው? እኔስ የምገዛለት ምን አይነት ነው የሚለውን ማጤን አለብህ። ለልደቱ ስጦታ ሽጉጥ ካመጣለት ነገ ጠዋት ግደል እያልከው ነው ነገ ጠዋት አጥፋ እያልከው ነው ደግሞ አንዳንድ በጣም የሚያሳዝነኝ ቤተሰብ አለ ልጆች አስተዳደግ ላይ እሱ የሚያየው ልጁን ማብላቱ ነው ሆዱ መሙላቱን እዚህ ጋ እያጎደለበት እንደሆነ ልብ አይለውም አውቆ እኮ አያደርግም ልጁ ላይ ማንም ልጁ ላይ አያደርግም አውቀው ልጆች ስናበላ ምን እንላለን በተለምዶ እንካንካንካ እከሊሳት በላ በነሳ ሰላጎርስ በነሳ ሰላጎርስ ሮጥ መቶ ቶዲዲ ብሎ ጉሩስ ያደርጋል። እሳይ ትላለች እናት። ለምን ልጇ አበላላት ግን፣ እዚህ ጋር አንድ ጉርሻ ባጎረሰች ቁጥር እዚህ ጋርም ሌላ መጥፎ ነገር እያጎረሰች እንደሆነ አልገባት ያለች። እከሌ እንዳይበላብህ ለከሌ እንዳልሰጥብህ